ሰላም ሰላም እንዴት ናችሁ የአገሬ ልጆች፣ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ፣ ሰላም ሁኑልኝ። ዛሬም ሀይሚጌና ብሩክ ያው በሰላም መጥተውልናል። በጣም ደስ ይላል። እኔም አሁን ነው ያየኋቸው፣ እንግዲህ ከስራ ስገባ ደስ ነው ያለኝ። እንግዲህ መጠያየቃቸው፣ በሰላም ማውራታቸው ለቀጣይ ህይወታቸው ደግሞ መልካም ነው የሚሆንላቸው። እውነት ነው፣ ምክንያቱም አብረው መቀጠል ስላለባቸው አብረው ከቀጠሉ ደግሞ ሁሉንም ነገር አብራርታ ለእኛም ለሱም መናገር አለባት። እንግዲህ እንደዛ ብለው ነው የመጡት። እኛ እንግዲህ አሁንም ቢሆን ሀይሚዬ ይህን ነገር ታረጋለች ብለን በፍጹም አናምንም። ለምን ግን በዚህ መልኩ እንደመጡ አልገባኝ። ብዙ ኦዲየንሶችም ተናደዋል። ለምንድን ነው ሀይሚዬ እንደዚህ ራሷን ዝቅ ያደረገችበት ምክንያት አልገባንም። እሷን በፍጹም አንጠረጥራትም። ለምንድነው የማይሆን ስራ ውስጥ የምትገባው? ለምን ይህንን ሰራች? እኛ በዚህ መልኩ አናውቃትም። እውነት እኮ ነው አይምዬ። እንግዲህ ከትንሽነቷ ጀምሮን ሁላችሁም ታውቋት፣ ሁላችሁንም እናውቃት። እኔ እንኳን የተወሰነ ከብሩ ጋር መስራት ጀምረው የተወሰነ ከሄዱ በኋላ ነው መከታተል የጀመርኩት ሚዲያው ላይ ሳያቸው በጣም ደስ ብለው መከታተል የጀመርኩት ግን ከዛ በኋላ ከልጅነቷ ጀምሮ ያለውን ሁሉ ተከታተልኩ እንደገና ወደ ኋላ ሄጄ ማለት ነው። ከዛ ጀምሮ እንግዲህ ያው አሁን ድረስ አብረናት አትነን ያለ ነው። ለእንደዚህን አይነት ስራ እንደዚህ ታደርጋለች ብለን በፍጹም አናስብም። በእርግጥ ሁላችንም ብንሆን የሰፈር ሰው የምናውቀው ሰው ጓደኛችን የሆነ ሰው በመንገድ ስንሄድ ሲያየን መኪና የያዘ ሰው ልሸኝሽ ይላል። ያን ሰው ካወቀ ነው የሰፈር ሰው ከሆነ ጓደኛችን ከሆነ ጓደኛችን ወንድም ወይ በተለያየ ነገር የምናቀው ሰው በእንደዛ መልኩ ምታቀው እንግዲህ አንድ አካባቢ ናቸው። የጆሲም ጓደኛ ይመስለኛል፣ አንዋርም ያውቀዋል። እንግዲህ የተለያዩ ጓደኞቻቸው የሚያውቁት ልጅ ይመስለኛል ይሄ ልጅ እንዳየሁት። ምክንያቱም በእነሱ ዙሪያ ነው ፕራንክ ሲሰራ ያየ ነው እና በዛ መልኩ ስላወቀችው ሊፍት ቢሰጣት ልትገባ ትችላለች። በእርግጥ ግን ይሄን ያህል ርቀት ሄዳ ወይስ ውስጥ ፍቅር ይኖራል? ፍቅርም ቢኖር እኮ ያዋራታል አይደል? እወድሻለሁ፣ አፈቅርሻለሁ፣ የምፈልግሻለሁ ካላት፣ እሷ ደግሞ ተገቢው መልስ ትሰጠዋለች። እሱ ግን ምንድነው እስከ ቀለበት ድረስ ደርሶ፣ ቀለበት ቀልድ ነው እንዴ? እንዴት ነው ቀለበት ዝም ብሎ እቃቃ ጨዋታ ነው ወይስ? አንዳንድ ጊዜ ምናለ ትምህርት ትምርት ቤት ሆነ እንድሮ ያጋጥመን የነበረ ነገር እቺ ልጅ ስማት አለው፣ ቆይታ አለ ይወራረዱ፣ ይመጡና ወንዶች ብዙ ጊዜ እቺ ልጅ ስማት አለው፣ እቺ ልጅ ሄጄ እጇን ይዛለው ምናምን የሚሉት ንግግር አለ አይደል? እንደዚህ በመወራረድ ነው ከጓደኞቹ ጋር ተሰብስቦ ቆይታ ያላቸው አሁን ቀለበት አድርግላታለሁ በእናንተ ፊት ብሎ ነው። ቀለበት እንደዚህ ቀላል ነገር አይደለም። እሷም ታውቀዋለች፣ እኛም እናውቀዋለን። ሀይሚ ይህንን ነገር በፍጹም አታደርጊም። ሀይሚን ብዙ ጊዜ አይታችኋታል። እንደውም ስናያት እኮ ፈሪ ነገር ነች። እንደዚህ ብሩክ ከሄዳ ነው ልጥፍ የምትለው ጥግት የምትለው እንደዚህ አክቲቭ ሆና ከሰዎች ጋር እኛ ሚዲያ እንደዚህ እያየናት በተለይ አላውቅም እንግዲህ አብረው ሲሆኑ ደግሞ ያለውን እንደዚህን አይነት ነገር ውስጥ ትገባለች ብዬ እኔ በምንም ታምር አልጠረጠራትም። ለምን እውነቱን እንደማትናገር አልገባኝም። እንግዲህ ወደፊት የሚያስረዱን ነገር ሊኖር ይችላል ብዬ አስባለሁኝ። ግን ያው ሂደቱን ተናግራለች ለሱ መናገር ያለባትን ጥሩ ነው። በትምህርት መልክ ካየ ነው ይሄ እኔ ትናንትናም ብያለሁ። ፍቅረኛሞች ሆነን ወይም ባለትዳርም ብንሆን ሊጎዳን ያለን ነገር ማንኛውም ነገር ህይወት ከጀመርን ያለፈውን ነገር አብራርተን ለሰውየው ወይም አብሮ ላለ ሰው መናገር ግዴታችን ነው። አይመጣም የሚባል ነገር የለም። በተለያየ ነገር የሆነ ነገር ሊመጣ ይችላል። ባልጥበቅ ነው፣ አቅጣጫ ምንም ሳይደባበቅ አንድ የሆኑ ሁለት ፍቅረኛሞች መነጋገር ያለባቸውን ነገር ሁሉ ያሳለፉትን ሁሉ በላይፋ ውስጥ ያለፈውን ነገር ሁሉ መናገር አለባት ብዬ አስባለሁ። የሚነገርና የማይነገሩ ነገሮች አሉ። ግን በቃ አሁን እንዴት ነው? እስካሁንስ ዝም የምትለው ሸኛት። እሷ ግን ከብሩጋ ጋር እየሰራች ነው አይደል? እንዴት እስካሁን ደበቀችውና ልጁ መጣ። ይህን ቀለበት ምናምን ደብቀው፣ እኔ አስችለኝም። እንደዚህ አታረጊ ማይምዬ። ዝም ብለሽ ነው ትላንትናም እንደውም ብዙ የእሷ አውዲየንሶች ሲጋጩበት ያለ ጉዳይ መሰለኝ ነበረ መሰለኝ። ትላንትና ቲክቶክ ላይ አላየሁም፣ ባልተመቸ ወይ ደክሞኝ ተኝቻለሁ መሰለኝ። በውስጥ መሴጅ ተልኮልኝ ነው ጠዋት ስነሳ ነው እንደውም መሴጁን ያዳመጥኩት። የእሷ የቅርቦ ስለሆነች እና በጣም መትወዳት ተዋነች ማለት ትችላለሁኝ ግን ያደረገች ባደረገችው ነገር በጣም ሰዎች እንደተናደዱና እና አላየሁኝም። እኔ ደግሞ ያን ነገር አላየሁኝ ስላላየው ከእሷን የሰማሁት በጣም እሷም ተሰምቷት ነው በዛ ነገር ተሰምቷት ያደረገችውም ነገር አለ ያንን ነገር ለማስቆም እና ልጅቷ እና ይሄ ነገር ምንድን ነው ያሉት። ለምን እራሷን እንደዚህ ዝቅት አደርጋለች? ለምን ባሏለችበትን ነገር የሌለችበትን ነገር እውነት አስመስላ ለምን መጣች? አላደረገችውም። እኛ እንደማታደርግ ሙሉ በሙሉ እናውቃለን። በዚህ መልክ ለቪዲዮ ብላ ለምን ራሷን ዝቅ አደረገች ብላችሁ ነው እንግዲህ እርስ በርስ ይመስለኛል እንግዲህ ንግግሩ። ግን ይሄ ነገር እኮ በቃ እኛ እሷ እንወዳታለን አደል? በቃ ለምን አናያትን ዝም ብለን የምታደርገውን ነገር ለስራም ከሆነ አሁን የእነሩታና እናብርሽ ብዙ ነገር ሲደረጋል ነበረ። እንደውም እኛ እኔ አሁን አልተሳደብኩም። በእነሱ ላይ አስተያየት ስሰጥ ነበር ገብቼ አንዳንዴ ራሱ ቪዲዮም ሰርቼባቸዋል ግን በስድብ አይደለም የሰራሁት። በቃ ይሄን ነገር አቁሙት። ይሄ ለማንም ሰው ትምህርት አይሆነውም እያልኩኝ እና ግን ለመጨረሻ ላይ ደግሞ አስደሰቱን አደል እነዚህ ሰዎች ተጋቡ፣ በስነ ስርዓት፣ በማዕረግ ጥሩ ነገር አየን መጨረሻ ላይ። ስለዚህ ይህን ትሰሪያለሽ ሀይሚ አሁን ለምን ይሄን ትሰሪያለሽ? ለምን ያንን ትሰሪያለሽ? አስተያየት መስጠታችን ጥሩ ነው፣ ግን እሷ የሆነ ጥቅስ በለቀቀች ቁጥር፣ እሷ የሆነ ቲክቶክ ላይ ዘፈን በለቀቀች ቁጥር እሷ የሆነ ነገር በለቀቀች ቁጥር ሁላችንም እኛ እንወቅልሽ የሚል ነገር እያደረገን፣ በቃ ክርክር፣ በቃ እንዲሁ አስተያየት ሰጥተን ቁጭ ብንል ይሻላል። ለምን ይሄን ታደርጊያለሽ ባንላት፣ እንደውም እሷን ወደልህ ነው የምንገፋፋት እና መልሱን የምትመልስበት ጊዜ ሊመጣ ይችላል፣ ወይም በዚህ መልኩ ማድረግ ፈልጋ ሊሆን ይችላል። አላውቅም። ብታደርግም እኮ እሷ ከፍተኛ ስህተት ውስጥ ገባሁ ብላ አላለችም። ያው ያለውን ነገር ዛሬም አብራርታ ተናግራለች። በራሷ ኮንፊደንስ ኑሯት ምንም አይነት ነገር የለኝም፣ ምንም አይነት ማስረጃም፣ ሙሉን ነገር መጠየቅ ትችላለህ። ምንም አይነት ነገር የለኝም፣ እሱ ነው ወደ ሌላ ነገሮቹን የለወጠው ብላ ያው ዛሬ እንዳያችሁት ሁሉን ነገር ተናግራለች። ግን ዛሬም ደግሞ ቲክታክ ላይ ይሄም ተልኮልኝ ያየሁትን የስራ ቦታ ነው ያልኩት። እንደ ባሻ ሰዓቴ ነው። ያችንም ልጅ እህቴንም እንደዚህ ያጽናናኋት ማለት ነው። በቃ ተያይ ራስሽን እንትናት በይ፣ በቃ ሁሉ ነገር መልካም ይሆናል ያልኳት። እንደገናም ይሄም ተልኮልኝ ቲክቶክ ላይ ዛሬ ዘፈን ዘፍናለች። ሰዎች ደግሞ በጣም እየተሰማቸው ነው፣ ማማት ላይ ነው አሉ እንግዲህ። ሁሉን ነገር እኮ አታድርጊ ብለናት አንችልም። ለምን ትሰድቧታላችሁ? በቃ በራሷ ሙድ እየተንቀሳቀሰች ነው። አንደኛ ልጅ ነች፣ ገና ነች። ልጅ ነች ብለንም ደግሞ ይሄን ነገር ታድርግ ማለት ሳይሆን በፍላጎቷ ትሂድ በቃ። ምን አደረገች? ምንም እኮ ያደረገችው ነገር የለም፣ ያጠፋችው ነገር የለም። ኤችዲ ተጸላይ ብዙ ጊዜ አይታችኋል። እንደውም እግዚአብሔርን እንትኖቿን ስታዩ ቲክቶክ ላይ በጣም በእግዚአብሔር ላይ እምነት ያላት ልጅ ነች። ኢንስታን ላይ ስትሄዱ መጀመሪያ ላይ የጻፈችው ለዋ ላይ ምንድን ጥቅስ የጻፈችው አይታችሁ ከሆነ በጣም በእግዚአብሔር ላይ እምነት ያላት እግዚአብሔርን ምትወድ ልጅ ነች። እንግዲህ እሷም እኮ እየተጨነቀች ነው። ለምንድን ነው ሁለቱም እንደው ብሩክም እሷም እንደዚህ ሚዲያ ላይ ሲወጡ እኛ እንወቅላችሁ ይሄን ነገር አታርጉ ምንላቸው? እና ባሰድቧ ጥሩ ነው ባትናገሯ ጥሩ ነው የፈለገችውን ነገር እንዳታደርግ ለምን እንይዛታለን ታድርግ ደስ ያላትን ነገር ታድርግ የሚዲያ ሰው ነች በቃ ይሄ ማለት ከእግዚአብሔር ጋር ተጣልታለች ማለት አይደለም እንዴ? ስንት አለን አጥያት የምንሰራ አይደለ እንዴ? ውስጥ ውስጡን እግዚአብሔር እኮ ጣራና ግድግዳ ወይ በራይ ጋርደውም እኮ ቤታችን ውስጥ ምን እንደምንሰራ፣ እሷ ሚዲያ ላይ ወጣ፣ ያንን ስላደረገች ነው። እስኪ መስኮ ዝጉ፣ ጣራውን ሁሉ ዘጋጉና ቤታችን ውስጥ አጥያት ስሩ። እግዚአብሔር አይነቱ ጋ ነው ያለው። እሷ ግን በልቧ እግዚአብሔርን የምትወደሰው ነች በቃ። እግዚአብሔር ልብን ነው የሚፈልገው፣ ከላይ የምንሰራውን ነገር አይደለም ብዙ ጊዜ የሚፈልገውና ብዙ ሰዎች በመብቷ በመታረጋቸው ነገሮች እየገባችሁ ብዙ እሷን ወደ መጥፎ ነገር ባትገፋፋ ጥሩ ነው ብያል ብዬ ነው አስበው። እንደዚሁ ትናንትና ደግሞ መዝሙሩም ለቆ እኮ ተናግራችሁታል። እንደ አብሯት ሰርቶ ሰርቶ ጥሏት ሄደ ብዙ ነገር ተብሏል። ራሱ እሱም ምንም አላደረገም በቃ የው ልመልሳት ያለኝ እድል ይህንን ነው የምጠቀመው፣ አለ ግን። እናንተ በሁለቱ መሀል ሁለቱ አንድ ናቸው፣ የሚለያዩ ሰዎች አይደሉም። በጣም የሚዋደዱ ሰዎች ናቸው። መሀላቸው ጣልቃ እየገባን ባንረብሻቸው ጥሩ ነው። ይህን ሰሞን ሁካታ ነው እንግዲህ፣ ቱ ላይ ጥል ነው የምናየው። ደግሞ ሌሎች ደግሞ እነ ኤፍሬም ቤት ያለው ሁለቱ ኤፍሬሞች ቤት ያለው ሁሉ ነገር አላስደሰተኝም። በእነ ኤፍሬም መሀል ሰው እየገባ ነው። የእሷ ወንድም ደግሞ ኤፍሬም መሀል ሁሉ ሰው እየገባ ነው። እንግዲህ እየተበጣበጡ ነው። ዩቱበሮች እንግዲህ ለስራ ነው፣ አታዩም? በተለያየ አቅጣጫ በሌሎችም ስትሄዱ፣ አሃ እንደዚህ ነው በቃ እያሉ ሁሉም ስራ እየሰራ ነውና ስራ ነው እንበል። በቃ ሰላም ይሁኑልኝ፣ እነሱም ሰላም ይሁኑልን። እንደግፋቸው፣ እንውደዳቸው። ሰላም ይሁንልኝ።